የሀይሚዬ ህልም ተሳካ ምንድን ነው የተሳካው ቀስ በሉ ቆይ ቆይ ቆይ ወይ ቆይ ቀስ እኔ የምለው ሀይሚዬ ግን የሞዴልነት ህልም አለሽ ወይስ ምንድን ነው ምንድን ነው እንደዚህ ማማር ምንድን ነው እንደዚህ መቆንጀት ምንድን ነው እንደዚህ መሸገን የእውነት እግዚአብሔርን ሞዴል ብትሆን ግን እኮ ያምርባታል ያት አቋሟ እንዴት እንደሚያምር እግዚአብሔርን ይህን በነገራችን ላይ ማለት ነው ይሄንን ፎቶ እየሰረቅኩት ከሆነ ቦታ ነው፣ እየተሰረቀ ፎቶ ነው ደግሞ እንዳታስይዙኝ። እጅ ከምች ይሄ ፎቶ ከቲክቶክ ላይ ነው የሰረቅኩት። እንግዲህ ባለ ፎቶ አመተሽ እንዳትከሽኝ ያደራሽን። ባለ ፎቶ አመተሽ እንዳትከሽኝ አደራሽን። የኔ ውድ ፎቶ ደስ ስላለኝ ብቻ አወረድኩትና ሰራሁበትና እስኪ ሀይሚዬ ሞዴል ብትሆን ያዋጣታል ነው አያዋጣታል? እስኪ ሀሳባችሁም በኮሜንት ቁጭ አርጉልኝ። እኔ በበኩሌ በተለይ የሆነ የአበሻ ቀሚስ ፎቶ የሆነች የአበሻ ቀሚስ ፎቶ አለች ና አነሳሷን፣ ምናምን ስታይሏ፣ ዲዛይን የምታወጣቸው የፎቶ ዲዛይኖች ምናምን ነገር የሚገራርሙ ናቸው። ና እች ልጅ ቆየ ሞዴል ሞዴል የመሆን ህልሟ አላት እንዲላለሁኝ በነገራችን ላይ ሞዴል ብትሆን እኔ በራሴ መቶ ፐርሰንት እርግጠኛ ነኝ። እናንተ የእናንተን ሀሳብ እንግዲህ ኮሜንት ስራ አስፍረውልኝ እስኪ። ለእኔ ግን በጣም በጣም እንደሚያምርባት አልጠራጠርም። ምክንያቱም አቋሟ እስቲኪኒ እያሉ ለመፎገር ይሞክራሉ። ሌሎች ሞዛዛ እያሉ ለመፎገር ይሞክራሉ። ቀጫጫ፣ አይ አይ እናንተ፣ እግዚአብሔር ምስክሬ ነው እውነቱን ስነግራችሁ ለመቅጠል ማይጠጡት ነገር የለም የማይጠጡት አለ ማንጠጣው ልበላችሁ፣ እሺ። እኔም ራሴ ብዙ የሞከርኩት ነገር ስላለ ማለት ነው፣ ብዙ ብዙ ብዙ ነገር ሞክር ያለው። ግን ያን ያክል ወፍራም ግድንግድ የምባል አይደለሁም፣ እግዚአብሔር ይመስገን፣ ቀላል ያልኩ ነኝ። ግን እንደዛም ሆኖ ግን ቀጫጭነት በጣም ነው የምፈልገው፣ መቀጫጭ በጣም ግን አይሆንልኝም፣ ማለት አይሆንልኝም፣ በቃ ቢያለኝ ይሻይልኝም አንዳንዴ ሁሉንም ነገር ፈጣሪ ካልሰጣችሁ ዋጋ ቢስ ናችሁ። ፈጣሪ ሲሰጣችሁ ነው ሁሉን ነገር ሊሳካላችሁ የሚችለው። እና ሀይሚዬ ደግሞ እግዚአብሔር ስለሰጣት እግዚአብሔር ሰጥተዋታል አቋም፣ ተጠቀሚበት የኔውድ ምንም ብትለብስ አጭር ብትለብስ አሁን፣ አጭር ወፍራም ሴቶች አሁን እውነት አጭር ቀሚስ አትልበሱ፣ በጣም ነው የሚያስጠላው። አንዳንድ ወፍራም ሴቶች አሉ አማረብን ብለው አጭር ቀሚስ ይለብሳሉ። ግን አይታችሁታል ባታችሁ አካባቢ፣ ይህ ጉልበታችሁ አካባቢ ትርፍ ስጋ ሲንጠለጠል ብጥ ሲል ምናምን ነገር በጣም ነው የሚያስጠላው። በእውነት በጣም ነው የሚደብረው። እውነት እንደዚህ ወፍራም ልብስ ወፍራም ሆናችሁ አጫጭር ልብስ ቦዲ እራሱ ቦዲ ከላይ ቦዲ የምንለብሱ ሰዎች ወፍራም ሆናችሁ ይሁን እንትን ነው አላርም ይሁን አንደኛ ያው ባንድ አይቀመጥም፣ ይከሳል፣ ይወፈራል፣ ይከሳል፣ ይወፈራል ና የሆነ ትርትር ትርትር ነገር ይኖረዋል፣ ሸንተረር ሌላ ደግሞ የሆነ የመንጠልጠል ባህሪ ያለው ና አያምርም። እና ሀይሚዬ ይወጣ አጭር ልብስ ብትለብስ ረጅም ልብስ ብትለብስ በቃ ሙሉ ለሙሉ ይሄድባታል። ና ይሄ ፎቶ በጣም ስለተመቸኝና ስለ አማረኝ ነው የሰረኳቸው፣ የኛ ሞዴል ማለት ነው እና ሀይሚዬ ደግሞ ዛሬ እዚህ ጋር ፖስት ያደረገችው ነገር አለ። ኢንስታግራሟ ላይ ቆይቷል። እንግዲህ ፖስት ታደረገ አስር ሰዓት ሆኖታል ኦሬዲ። እንደምታዩት ምን ትላለች መሰላችሁ? የኛ ምን ልበላት፣ የኛ ሞናኒዛ፣ የኛ ጣይቱ ጣይቱ ልበላት፣ በቃ የዩቱብ ጣይቱ መሪዋ መሪ ልበላት። እኔ ሀይሉዬን እና ሀይሚዬን በጣም እኔ እንጃ፣ በአንድ አይን ነው የማያቸው። በጣም ነው የምወዳቸው ከሚገባው በላይ ማለት። እኔ እንጃ የሁለቱም ሴትነት ላይ እኔ ማለት ሴት ራሷን የምታስከብር ሴት ደስ ትለኛለች። ይሁን አላደል፣ አልበገረ፣ አልነካ የምትል ሴት በጣም ታስደስተኛለች። እና ሁለቱ አንድ ናቸው። እውነት ለመናገር ዋጋሽን አውቀሽ በስርዓት ስትኖሪ ክብር አጠይቂም አያችሁ፣ ተርጉሙልኝ። ይህን ነገር ዋጋሽን አውቀሽ በስርዓት ስትኖሪ ትርጉም አጠይ፣ ማን ነው ክብር አጠይቂም? ምክንያቱም አንቺ ራስሽ የተከበርሽ ነሽ፣ ክብር አለሽ፣ ራስሽን አስከብረሻል፣ ክብር ነሽ። በቃ አንቺ ራስሽ ለምን ስርዓት አለሽ፣ ማንም ሰው እንዲያከብረሽ አጠብቂም፣ ራስሽ ስለምትከብ ስለምታስከብሪ ማለት ነው። እውነት በጣም የሚገርም መልእክት ነው። በነገራችን ላይ ክብር በራሱ ተሳክቶልሻል እንጂ ሃይሚዬ የእውነት የሚገርም አባባል ነው። የሚገርም ማለት ነው። ብዙዎቻችን ክብራችንን የምናስጠብቀው ክብራችንን የምንጠብቀው እኛው እኛው እኛው ራሳችን ራሳችንን እኛ ካላከበር ነው ማንም ሊያከብርልን አይችልም። ማንም ሊያከብርልን አያደርገውም ሲጀመር ኢቭን ከቤተሰብ እራሱ ቤተሰብሽን የራስሽ የሆነን ሰው ማስከበር የምትችው አንቺ እና አንቺ ብቻ ነሽ። አንቺ ካላከበርሽ ማንም መጥቶ ሊያስከብርልሽ አይችልም። ማንም ማንም ሊያስከብር አይችልም። እኔ ያላከበርኳቸውን ቤተሰቦችን ማንም መጥቶ ሊያስከብርልኝ የሚችለው እኔ ካጣጣልኳቸው እነሱም እንደዛው ነው የሚስሏቸው፣ እንደዛው ነው የሚያደርጉት፣ ያጣጥሏቸዋል። ስለዚህ ማንኛውም ሴት ብትሆን ክብሯን መጠበቅ ያለባት እራሷ ነው። ሰው እኛ እራሳችንን ሳናከብር ሰው እንዲያከብረን አንጠብቅ፣ በፍፁም እኛ አላከበርነውን ሰውነት እኛ እራሳችንን ካላከበርን ማንም ሊያከብርልን አይችልም። ስለዚህ ማሮቼ፣ ውዶቼ፣ ፍቅሮቼ፣ የኔ ምርጣ ምርጦች እራሳችሁን አስከብሩ፣ እናስከብር። በተለይ በተለይ ሴት ልጅ የእውነት ሴት ልጅ ራሷን ካላስከበረች ራሷን ሴትነቷን ካልወደደችው ሴትነቷን ካላከበረችው ጭ እኔ ሴት ምን አቅም አለኝ፣ ሴት ነኝ ምን አረጋለሁ ብላ ራሷን የምታራክስ ከሆነ ማንም ላይ አከብራት አይችልም። መጀመሪያ ሴት በመሆኗ ብቻ ልትከበርና ኮንፊደንስ ሊሰማት ሴትነቷን ልትወደው ይገባል። አያችሁ፣ እንደዛ ነው። እና ማሮቼ ሰብስክራይብ አድርጉ፣ ሀይምዬ ሁለት መቶ እንድትገባ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት። ሁለተኛ ነገር ደግሞ እባካችሁ ቻናሏን በአንድ ኢሜይል እየደጋገማችሁ አትዩ፣ በአንድ ስልክ እየደጋገማችሁ አትዩ ቻናሏን። ለዛ ነው ይች ልጅ ወደኋላ እየቀረች ያለችው። ስለዚህ እባካችሁ ካያችሁም ስልክ ቀይራችሁ እዩላት እንጂ አንዴ ባያችሁበት ስልክ ደግማችሁ አትዩ፣ ወይ ኢሜይል ቀይራችሁ እዩ። እናንተ ስለምትወዷት፣ ስለምትሳሱላት፣ ስለማጠግቧት ደጋግማችሁ ታዩታላችሁ። ለእሷ ግን ይሄ ጉዳት ነው ውዶቼ ደጋግማችሁ አትዩባት። በአንድ ስልክ በአንድ ስልካችሁም ደግሞ ከመጀመሪያው ጀምራችሁ እስከ መጨረሻው ቪዲዮን ሳታዩ አትሳቡ አታንሸራቱ፣ አታንሸራቱት። ሁለት መቶ የመግባት የሀይሚ ህልማችን ይሳካ እና ሁለት መቶ ሺህ ትግባ። በአንድ ስልክ እስከ መጨረሻው ካያችሁ በቂ ነው። ደግማችሁ ማየት ከፈለጋችሁ በሌላ ስልክ ይውላት። ከዛ ውጭ ሀይሚዬ የእኔ የኔ ውድ ነገር በጣም ነው የምንወድሽ። እውነት ለመናገር በጣም እንወድሻለን። በርችልን የኛ ክብርት።